ለዛም ቢሆን ግን በጣም ወድሻለሁ። ድሮም ቢሆን የምፈልገውን ነገር ሲወሰድ ቢንዝም ያልኩት አቅም ስላለ ነው። አሁን ግን በመጨረሻም ያፌት ከባድ አደጋ ደርሶበታል። እንግዲህ የተወጋው ሆዱ አካባቢ ስለነበረ በአፉ ኮረፋት እየደፈቀው አይተናል። ያፌት ይድናል ወይንስ ይሞታል? ምን ይመስላችኋል? ያፌት በመወጋቱ በአብዛኛው ተመልካች በጣም ደስ ብሎታል። ያፌት ላይ ይህን አደጋ ያደረሰው ማን ይመስላችኋል? ናታን ወይንስ ደግሞ ዳጊ? እንግዲህ ጽዮንና ቤዛ የናታን እቤት አለመግባት ሲያሳስባቸው ወደ ኤፍራታ ጋ ደው ውለውላት ነበረ ታዲያ ኤፍራታም ያለችው መልስ ቢኖር ያፌትም እቤት እንዳልገባ ነው። ይሄ ሁሉ ሲከናወን ግን ሉሊት እቤት ቁጭ ብላ እየሰማይ ስለነበረ በእርግጠኝነት ያፌት ይሄ አደጋ መድረሱን ካወቀኝ ካለምንም ማንገራገር ናታን እንዳደረገበት ነው ሉሊት የምትናገረው። እና አሁንም ደግሞ ናታን እንግዲህ ከባድ ችግር ውስጥ እንዳይገባ ስጋት አለ። ሲቀጥል ደግሞ ኤፍራታም ቢሆን አሁን ላይ የምጠረጥረው ሰው ቢኖር ናታንን ብቻ ነው። እንዲሁም ደግሞ ጺወን እንግዲህ ቢንያም ምንም ሆነ ምን ጥሩ ጊዜ አብራው አሳልፋለች። እሷ እንድታስታውስ ያላደረገው ነገር አልነበረም። ታዲያ ጺወን ቀደም ሲል እንዳለችው ከሆነ አለማስታወሴን ተጠቅሜ ያፌትንና ሉሊትን ልበቀላቸው እፈልጋለሁ ብላለች። ነገር ግን ቢንያምን ስታየው እሷ ልክ እንደምታስታውስ ነገር ነበር የሆነችው ቢንያምን በዚህ ልክ ሌ የምትገፋው ከሆነ ይች ልጅ እንዳስታወሰች ሁሉም ይነቁባታል ማለት ነው እና ቢንያም ግን በጣም ነበረ ያሳዘረኝ። ሀረግ ድራማ ክፍል ሰባ አምስትን እንዴት አያችሁት? ክፍል ሰባ አራት መጨረሻ ላይ እንግዲህ ያፌት ኤፍራታን ለምንድን ነው እነናታን ቤት የሄርሾ ብሎ አንቋት ስለነበር ኤፍራታ ትሞታለች ወይንስ ደግሞ ትድናለች የሚለው ብዙዎቻችን እንግዲህ በጉጉት እየጠበቅን ነበር። ኤፍየም ደህና ናት። እንግዲህ ያፌት ኤፍራታ ጋ ማደርን በጉጉት እየጠበቀ ባለበት ሰዓት እንደዚህ አደጋ መድረሱ ከባድ ነው፣ ከባድ ነው። እስኪ ህመምን ይቅመሰው ያፌት እንግዲህ ናታንን ካለ ወንጀሉ አሳስሮታል። የቤዛን አባት ራሱ ገሎ፣ ነገር ግን ናታን እንደገደለው አድርጎ እስር ቤት አሳስሮታል ቢንያምንም እንደዛው አሳስሮታል። እነዛን ምስኪን ደግሞ ከመንገድ ላይ እየለቃቀመ ለሴተኛ አዳሪ አድርጓቸዋል። ያፌት ብዙ ግፍ አለበት። ይሄ ያንሰዋል፣ መወጋቱ ለሱ ያንሰዋል። ግን ደግሞ በሽተኛ ሆኖ እቤት ቁጭ ብሎ ስቃይን፣ ህመሙን ሊያውቅ ይገባል። እንግዲህ ያፌት በቀልን ነው እያራመደ ያለው። የናታን አባት እንግዲህ ያፌትን እንዳ የናታን ያፌት እናት ያፌትን ባረገዜ ሰዓት አባቱ ግን ጥሏቸው ስለጠፋ እናቱ ያፌትን ስትወልድ በስቃይና በመከራ ወልዳው ስለነበር አባቱ ታዲያ ጥሩ ደረጃ ደርሶ የራሱ መኖሪያ ቤት፣ መኪና፣ ትዳር ወልዶ ሲያይ ይሄ ልጅ በውስጡ ቅንጭላቱ ይዞት የነበረው በቀልን ስለነበረ አሁን ካደገ በኋላ እናቱ በህይወት ባትኖርም ነገር ግን ደግሞ አባቱን መበቀል ስለፈለገ እንግዲህ ያፌት ብዙ ወንጀሎችን ሰርቷል። አባቱ ላይ አደጋ አድርሶ አባቱ በውጭ ሀገር እየታከሙ ነው። ናታንን ምን ያላደረገው አለ? ከሀብት ንብረቱ በላይ ደግሞ የሚወዳትን ፍቅረኛውን እስከ መቀማት ደርሷል። ስለዚህ ያፌት ሊበቀል ማነው ሊታሰር